ማንቸስተር ዩናይትድ፣ ቼልሲ እንዲሁም ሌሎች የአውሮፓ ክለቦች ወቅታዊ መረጃዎች። ሰላም ሰላም! ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎች እና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። ለዛሬ ምሽትም በቀጥታ ስርጭት ዝግጅታችን በእንግሊዝ ፕሪሚየር ሊግ ክለቦች የተሰሙና በሌሎችም በአውሮፓ ክለቦች የተሰሙ መረጃዎችን ልናስቀኛችሁ ወደ እናንተ ምትናል። ፕሮግራሙን ላይክ ሼር ፎሎ እና ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉ በትህትና እንጠይቃለን። እንግዲህ አሁን ወደ ዝርዝር ጉዳዮቹ እናልፋለን። በቅድሚያም በአርሰናል ቤት የተሰሙ መረጃዎችን በማንሳት ነው የመረጃዎቻችንን ቅኝት የምናደርገው። ፉትቦል ማዕድን ሁልጊዜም ቤተሰብ በማድረግ አጫጭር እግር ኳሳዊ መረጃዎች እና ፕሮፋይል ነክ ጉዳዮች እንዲደርሷችሁ በቲክቶክ በቴሌግራም እና በዩቲዩብ እንዲሁም በፌስቡክ ይወዳጁ እንላለን። በድጋሚ እንግዲህ ወቅታዊ መረጃዎች ከተሰሙ ጉዳዮች በቅድሚያ የምናነሳው የማክስ ዳውማንን፣ የአርሰናሉን ታዳጊ ባለተሰጦ ተጫዋች ይሆናል። እንግዲህ ማክስ ዳውማን በቻምፒየንስ ሊግ የተሰለፈ በእድሜ ትንሹ ተጫዋች ሆኗል። በዚህ የውድድር ዓመት የዩቲብ ቻነላችን ተከታታዮች እንደምታውቁት የአርሰናል ዋናው ቡድን አካል ሆኖ እየተጫወተ ይገኛል። ማክስ ዳውማን እንግዲህ ይህ ባለትልቅ ተሰጥኦ ባለቤት የሆነ ተጫዋች በአርሰናል ቤት ሪከርድ እየሰበረ በአርቴታ የቆመ ኳስ ግብ በማስቆጠር ከሚታወቅበት፣ በክሊንሺት ከሚታወቅበት የዘንድረው ቡድኑ ጎን ለጎን እንዲህ አይነት ታዳጊዎችን ወደ ቡድኑ በማካተት እና በማሰለፍ ሪከርድ ሰባሪነቱን አስቀጥሏል። ከቅድመ ውድድር ዝግጅት ጀምሮ ለአርሰናል መሰለፍ የጀመረ የ15 ዓመት እንግሊዛዊ ታዳጊ በፕሪምየር ሊጉ ጨምሮ ተቀይሮ ገብቶ እየተጫወተ ይገኛል። በሌሎችም የአውሮፓ ጨዋታዎች አርሰናል ስላቪያ ፕራህም ባሸነፈበት የአውሮፓ ቻምፒንስ ሊግ ጨዋታም ተቀይሮ የገባው ዳውማን በመድረኩ ተሰልፎ መጫወት የቻለ በእድሜ ትንሹ ተጫዋች ሆኗል። ማክስ ዳውማን እንግዲህ ትላንትና ምሽት ጨዋታውን ሲያደርግ 15 ዓመት ከ308 ቀኑ ነበር። ተጫዋቹ ከአሁን በፊት በቻምፒንስ ሊግ የተሰለፈ በእድሜ ትንሹ ተጫዋች የቦርሲያ ዶርትመንዱ ዮሴፍ ሞኮኮ ታሪክ በመስበር ሪከርድ የሆነ የእድሜ ጣሪያን አስመዝግበዋል። ሞኮኮ ጨዋታውን ሲያደርግ 16 ዓመቱ ከ18 ቀን ነበር። ሶስተኛ ደረጃ ላይ የተቀመጠው ላሚን ያማል ደግሞ በ16 ዓመቱ ከ68 ቀን ነበር። ሆኖም ሆኖም ማክስ ዳውማን ግን በ15 ዓመቱ ከ308 ቀን ትላንትና ለአርሰናል በመሸነፍ አዲስ ሪከርድ አስመዝግበዋል። ማክስ ዳውማ እንደሚታወቀው አርሰናል ቤት ልዩ ተሰጥኦን እያሳየ ከ15 ዓመቱ ጀምሮ በሚካኤል አርቴታ ቡድን ውስጥ ትልቅ እመርታ እያሳየ ያለ ተጫዋች ነው። ተጫዋቹ የእንግሊዝ ፕሪምየር ሊግን ጫና በመቋቋም እያሳየ ያለው ከጊዜ ወደ ጊዜ እያሳየ ያለው አቅም አንዱ መነሻው ምክንያት ከ20 ዓመት በታች ቤራ ቡድን ውስጥ ለረጅም ጊዜ አገልግሎት ሲሰጥ መቆየቱና ያንንም ጫና እንዲቋቋም ያስቻለው አንድ ጉዳይ ነበር። ሁለተኛ ሚካኤል አርቴታ ከዚህ በፊት በሰጠው አስተያየት እንደተናገረው ማክስ ዳውማን የፕሪሚየር ሊግ ጨዋታዎች ላይ የምሰለፍ እድል በካራባ ዋንጫ፣ በቻምፒየንስ ሊግ እንደሚሰለፍ ስነግረው ምንም የተለየ ነገር ወይም የመገረም የመደሰት ሰርፕራይዝ የሚሆን ነገር አያሳይም ወይም ኤክሳይትድ የመሆን የመደነቅ ነገር አያሳይም ብሎ ሲናገርና አስታውሳለን። አሰልጣኝ ሚኬል አርቴታ ምክንያቱ ልጁ ከዚህ የበለጠ በምስራት ራሱን አሻሽሎ በትልቅ ደረጃ ለማየት ካለው ፍላጎትና ሁልጊዜም አዲስ ነገርን ከማድረግ ካለመቆጠብ ከዚያ ያንንም ከማሳየት አንጻር እንጂ በእሱ ድሜ እንዳሉ ታዳጊዎች በተሰጣቸው ትልልቅ እድል በመገረም እና በዛ ውስጥ ደስታን በማመላለስ አጀንዳን በመሆን እንደማይሄድ እና ይህ የተሻለ ጸባዩ ይህ የተሻለ የስራ ትጋቱ አርሰናል ልጁም ከታዳጊ እግር ኳስ ቡድኑ ከአርሰናል ከ20 ዓመት በታች ቡድኑ ወደ ዋናው ቡድን መጥቶ ስልጠና እንዲወስድና እንዲጫወት ትምህርቱን ጎን ለጎን እየተማረ ማድረጉ አሁን ላለበት ደረጃና ወደፊትም የተሻለ ሆኖ እንዲቀጥል እንደሚያስችለው ነው ሚኬል አርቴታ እንግዲህ የተናገረው። ከማክስዶማን ዶማን ጎን ለጎን ሴሌስቲን ባባያሮ አራተኛ ደረጃ ላይ ያለ ተጫዋች መሆኑ ይታወቃል። በታሪክ የወቅቱ የማንችስተር ሲቲ ተጫዋች ራያን ቼርኪም የኦሎምፒክ ሊዮን ተጫዋች እያለ በቻምፒየንስ ሊግ የተሰለፈበት እድሜው በዕድሜ ትንሹ አምስተኛው ተጫዋች አድርጎታል። ወደ ተመልካቾች ፉትቦል ማዕድ ወደ እናንተ በዩቲዩብ ቻናሉ እየደረሰ ይገኛል። በዛሬው ጥንቅራችን እያየን ያለ ነው የሳምንቱን አጫጭር መረጃዎች፣ እንዲሁም በዛሬውና በአመሻሽ የተሰሙ እግር ኳሳዊ አጫጭር መረጃዎች ነው። በዚህ እግር ኳሳዊ አጫጭር መረጃችን ከተሰሙ ጉዳዮች መካከል መሽቶ የተሰሙ መረጃዎች አሉ። በዚህም የባርሴሎና ደጋፊዎች ባስመቃጠሉ ተሰምቷል። ባርሴሎና ከክለብ ብሩጅ ጋር የአውሮፓ ቻምፒየንስ ሊግ ጨዋታን ለማድረግ ወደ ቤልጅየም ማቅናቱ ይታወቃል። በቤልጅየም የባርሴሎና ደጋፊዎችን ወደ ጨዋታው የሚያደርሰው አንደኛው ባስ በሰዓት መቃጠሉን ከስፍራ የሚወጡ አሁናዊ፣ አሁን በዚህ ሰዓት ወደ እናንተ መረጃውን እያደረስኩ ባለሁበት ሰዓት ተንቀሳቃሽ ምስሎች አሳይተዋል። ደጋፊዎች የሚያደርሰው ባሱ ሙሉ ለሙሉ በሰዓት ነዶ መቀጣጠሉ ማለቁን አሳይተዋል። ጉዳት እንደደረሰበት መረጃዎች እያሳዩ ነው። ባሱ የተቃጠለው ከደጋፊዎች አንዱ በያዘው ተቀጣጣይ ርችት ምክንያት መሆኑንም የስፔን መገናኛ ብዙኃን እየዘገቡ ይገኛሉ። በካታሎን አሁን የተሰማ መረጃ ነው። እንግዲህ እንደነገርኳችሁ ዛሬ በወቅታዊ መረጃዎች በአውሮፓ ክለቦች እንዲሁም በፕሪሚየር ሊግ ክለቦች ወቅታዊ መረጃዎች ወደ እናንተ እየደረስን ነው። ፕሮግራሙን ላይክ፣ ሰብስክራይብ፣ ሼር በማድረግ ወደ ሌሎች እንዲደርስ እንድታደርጉልን እንጠይቃለን። እዛው በአርሰናል ቤት መረጃችን ነው የምንመለሰው። የኦፐሬሽን እናገኛለን እንግዲህ ቪክቶሪ ኮሬሽ የአርሰናል ቤት የአዲሱ ዓመት ሁነኛ አጥቂ በጨዋታው የጨዋታው የአርሰናልን የጨዋታ ዘይቤ በመቀየር ጎሎችን በማስቆጠር የቆሙ ኳሶች አሸናፊ በመሆን ለአርሰናል የተለየ ቅርጽ የሰጠው ተጫዋች ከብሔራዊ ቡድን ውጪ መሆኑን እንዲሁም በሱ ፋንታ አሌክሳንደር አይዛክ ደግሞ ጥሪ እንደተደረገለት ተሰምቷል። ቪክቶሪ ኦፐሬሽን ባሳለፍነው ሳምንት አርሰናል በፕሪምየር ሊጉ በነበረው የቅዳሜ ምሽት ጨዋታ ተጎድቶ ተቀይሮ መውጣቱ ይታወቃል። ከዛ ጨዋታ መልስ ስለአርሰናል ጨዋታ አለማድረጉ ይታወቃል። በቻምፒንስ ሊግ ከብሔራዊ ቡድኖች የብሬኪንግ የብሔራዊ ቡድኖች አጋማሽ ጨዋታ በፊትም እንደማይመለስ እየተሰማ ነው። አዲሱ የስዊድን ብሔራዊ ቡድን አሰልጣኝ ግርሃም ፖተር ታዲያ መጠነኛ ጉዳት ያለበትን ቪክቶሪ ኮሬሽን ተሰብስብ ውጭ አድርገውታል። ቪክቶሪ ኮሬሽ አርሰናል በፕሪምየር ሊጉ በርንሌይን ባሸነፍበት ጨዋታ ነበር በገጠመው ጉዳት ምክንያት በአውሮፓ ቻምፒዮንስ ሊግ ሳይጫወት ቀርቶ ለብሔራዊ ቡድኑም ሳይጠራ የቀረው በሊቨርፑል የመጨረሻ ሶስት ጨዋታዎችን በጉዳት ያልተሰለፈው አሌክሳንደር ኢሳክ ደግሞ ጥሪ እንደተደረገለት ታውቋል። የስዊድን ብሔራዊ ቡድን ከአስር ቀናት በፊት ከስዊዘርላንድ ጋር የዓለም ዋንጫ ማጣሪያ ጨዋታ ያለበት ሲሆን አሌክሳንደር ኢሳክ ይደርሳል በሚል ነው ጥሪ የቀረበለት። በዓለም ዋንጫ ማጣሪያው ደካማ ጉዞ እያደረገች የምትገኘው ስዊድን ካደረገቻቸው አራት ጨዋታዎች አንዱን ማሸነፍ እንዳልቻለችም ይታወቃል። በሌላ በኩል በአርሰናል ቤት ራሱ ቪክቶሪ ኮሪሽን ጨምሮ የአርሰናል አምበሉ የመሀል ሜዳው ሞተር ማርቲን ኦዲጋርድ የቀኝ ክፍል ተመላላሽ ተጫዋቹ በአጥቂ ላይ ትልቅ ምርታ እያሳየ ሆኖ በጉዳት የራቃቸው ከቼልሲ ያመጡት ማዱኬ ብሎም በአጥቂ መስመር የሚጫወተው ካይ ሃቨርት፣ ገብርኤል ጄሱስ በጉዳት ላይ የሚገኙ ተጫዋቾች መሆናቸው ይታወቃል። እንግዲህ የአርሰናል እነዚህ ተጫዋቾች ወደ ሜዳ ሲመለሱለት የበለጠ ስኳዱ ዴብዝ እንደሚያድግ ይታመናል። ቅዳሜ ላለበትም ጨዋታ አርሰናል ከወዲሁ የተለያዩ መረጃዎች ክለቡ ጋር ተያይዘው እየወጡ ነው። ወደ ተመልካቾች ፉትቦል ማዕድ ወደ እናንተ በወቅታዊ እግር ኳሳዊ መረጃዎች እያደረሰ ወደ ቼልሲ ቤት እናቀናለን። በቼልሲ ቤት አጭር ጉዳይ ነው የምናነሳው፣ ካይሴዶ የሳምንቱ ምርጥ ተጫዋች መባሉን እናደርሳቸዋለን። ሞሰስ ካይሴዶ እንግዲህ በቼልሲ ቤት ድንቅ ጊዜን እያሳለፈ ነው። ከክሪስታል ፓላስ ወደ ቸልሲ ከመጣ ወዲህ ሞይሴስ ካይሴዶ ድንቅ እውቀትን እያሳየ እንደሚገኝ እናውቃለን። ሁላችንም የቸልሲው አማካይ ሞይሴስ ካይሴዶ የአስረኛው ሳምንት የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ሆኖ ተመርጧል። ኢኳዶሪያዊ አማካይም በለንደን ደርቢ ቸልሲ ቶተናም ሆትስፐርን ባሸነፈበት ጨዋታ ጃው ፔድሮ ያስቆጠራትን ግብ አመቻችቶ ከማቀበሉ በተጨማሪ ልዩነት ፈጣሪ ሆኖ ማምሸቱም ይታወሳል። ዴክላን ራይስ፣ ዶሚኒክ ስፖዝላይ እና ሀላንድን ጨምሮ ስምንት ተጫዋቾች በእጩነት በቀሩበት ሳምንት ነው። እንግዲህ ካይሴዶ አሸናፊ ነው። እንግዲህ ውድ ተመልካቾች እንደሚታወቀው ካይሴዶ በፕሪሚየር ሊጉ እያሳየ ያለው ብቃት ትልቅ እንትን እንዲያሰጠው ያደረገ ነው። እንግዲህ ሁላችንም እያየን እንዳለ ነው። ካይሴዶ በየጨዋታው የቼልሲ ወሳኝ ተጫዋች በመሆን ቼልሲን እያገዘ ይገኛል። ቼልሲ ቶተናምን በተከታታይ አመታት ባሸነፈበት ጨዋታ ሞሴስ ካይሴዶ ሚናውም የጎላ ነበር። እንግዲህ በአሳለፍነውም የ2023/24 የውድድር ዓመት የሞሴ ስካይሴዶ ሚና ትልቅ እንደነበር እናቃለን እና ሞሴስ ካይሴዶ ይሄ ሽልማት አያንስበትም ቢገባው እንጂ ለማስባል ቼልሲ ባሸነፈበት ጨዋታ በቻምፒየንስ ሊግ ያቀበላት ኳስ ብቻውን ተጋርሎ አስጥሎ ለነሱ በማቀበሉ ትልቅ ውዳሴን እያስገኘለት ነበረ። በዘንድሮው የውድድር ዓመት በቼልሲ ቤት ወጣ አቋም እያሳዩ ከሚገኙ ተጫዋቾች መካከልም ሞሴስ ካይሴዶ ቋ ምንድን ነው ቀዳሚ ነው ቢባል ማጋነን አይሆንም። ካይሴዶ በአምበልነት ቡድኑን እየመራ ማጥቃትም በመከላከልም ያለውን ሚዛን በማስጠበቅ በኩል ፍጹም የበላይነት እያሳየ በየጨዋታዎች እየወጣ እንደሆነ እናያለን። ቼልሲ ቤት ተሸነፈባቸውም ጨዋታ ስስ ካይሴዶ ጥሩ ሆኖ ሲጫወት እያስተዋል ነው እንገኛለን። እንግዲህ ተከላካይ አማካይ ዲስትሮየሬክ ተከላካይ አማካይ እንደሆነ ካይሴዶ ይታወቃል። ነገር ግን በቼልሲ የማጥቃት ክፍልም ውስጥ ትልቅ እገዛ እያደረገ ይገኛል። ወደ ማንቸስተር ዩናይትድ ቤት ነው በቀጣይ የምናልፈው በወቅታዊ መረጃችን። ማንቸስተር ዩናይትድ እንግዲህ በሚቀጥለው የክረምትና የጥር ወር የግራ መስመር ተመላላሽ ተጫዋች ለማስፈረም ቅድሚያ እንደማይሰጥ ተገልጿል። ቀይ ሰይጣኖቹ ቀጣይ ክረምት አንድ ወይም ሁለት የመሃል ሜዳ ተጫዋች ለማስፈረም ቅድሚያ እንደሚሰጡ ነው የተነገረው። ከተቻለም በዚህ በጥር የዝውውር መስኮት ከፕሪሚየር ሊግ ውጭ ተጫዋች ለማስፈረም ጥረት እንደሚያደርጉ ተጠቁሟል። በተጨማሪም ጥሩ የመሀል ተከላካይ ለማስፈረም ቅድሚያ መስጠት በመስጠት እንደሚንቀሳቀሱም ነው ከታማኝ የመረጃ ምንጮች ማግኘታቸውን የተለያዩ የእግር ኳስ መገናኛ ብዙሃን እየዘገቡ የሚገኙት በሌላ በኩል ማንቸስተር ዩናይትድ በጥር ትልቅ ተጫዋች ለማስፈረም ይንቀሳቀሳል ተብሎ እንደማይጠበቅም ተነግሯል። ምናልባት ኮቢ ማይኖ እና ጆሹዋ ዚር ጊዜ በውሰት ቡድኑን ከለቀቁ ማንቸስተር ዩናይትድ ጊዜያዊ ተጫዋች ሊያመጣ እንደሚችልም በመረጃዎቹ እየተነገረ ይገኛል። ውድ ተመልካቾች፣ እንግዲህ ፉትቦል ማዕድ የእግር ኳሳዊ መረጃዎችን የሚያደርስበት ጥንቅር ላይ ነው የምንገኘው። አጫጭር እግር ኳሳዊ መረጃዎችን ወደ እናንተ እያደረሰ ይገኛል። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ እንድታደርጉ እንጠይቃለን። እና የአጋርነታችሁን የምታሳዩበት መንገድ ይሄ ስለሆነ በድጋሚ አጋርነታችሁን አትለዩ ነው የምንለው። ሌላኛው በዕለታዊ መረጃችን የምናነሳው ጉዳይ የቢቢሲ ስፖርት ይዞት የሚወጣቸውን የዚህ የረቡዕ ጎሲፕ ወይም ጭምጭምታዎች የሙሉ በሙሉ እርግጠኛ የማይኮንባቸው ወሬዎች የእግር ኳስ ወሬዎችን ነው። በእግር ኳስ ጭምጭምቶች እንግዲህ ቪኒሽስ ጁኒየርን ሪያል ማድሪድ ሊሸጠው እንደሚችል አንዳንድ መረጃዎች እየወጡ ይገኛል። ይኸውም በቀጣይ የክረምት የዝውውር መስኮት ቪኒሽስ ጁኒየር ሪያል ማድሪድን ለቆ ወደ እንግሊዝ መዳረሻው ሊሆን ይችላል ተብሏል። በእንግሊዝ መዳረሻዎቹ የሰሜን ለንደን ክለቦች ናቸውን። የተባለው እንግዲህ የቪኒሴስ ጁኒየር ከሪያል ማድሪድ ወጥቶ ወደ እንግሊዝ ሰሜን ለንደን ክለቦች አርሰናል እና ቶተናም ሊያመራ ይችላል። ከሁለት አንዱ ተጫዋቹን ሊያስፈርሙት ይችላሉ ይለናል የቢቢሲ የረቡ ምሽት የእግር ኳስ የጭምጭምታ መረጃ ማለት ነው። ያልተረጋገጠ የጭምጭምታ መረጃ ምናልባት፣ በሮድሪጎ ኢንተረስትድ የሆኑት አርሰናል እና ቶተናም ቪኒሲየስ ጁኒየርንም ሊያስፈርሙ እንቅስቃሴ ሊያደረጉም ይችላሉ ተብሏል። ጄደን ሳንቾን በነፃ ሊያሰናበት የሚችለው ማንቸስተር ዩናይትድ እሱን የሮድሪጎን ወይም ቪኒሲስ ጁኒየርን ከማይንስር ቤት ሊያስፈርም ከሚችሉ ክለቦች መካከል ተጠቅሷል። እንግዲህ ሪያል ማድሪድ ይህንን የ25 ዓመት ብራዚላዊ አጥቂ መስመር ተጫዋች ወይም ፈጣኑን ቪኒሴስ ጁኒየርን በቀጣዩ በመጪው ክረምት ሊሸጠው እንደሚችልም ተናግሯል። በቀደም ተቀይሮ ሲወጣ በኤል ክላሲኮ የዛሬ ሳምንት በነበረው ጨዋታ ተቀይሮ ሲወጣ ያሳየው ያልተገባ ባህሪ፣ በየጊዜውም የሚያሳየው ባህሪ ከአሰልጣኙ አጠቃላይ ከቡድኑ ወቅታዊ ሁኔታ እንዲሁም ከቡድኑ የመልበሻ ቤት ሰላም አንጻር ቢያስወጡት የበለጠ ደስተኛ እንደሚሆኑ ጭምጭምታው መረጃ አድርጎ ወጥቷል። እንግዲህ ይህ የብራዚል የፊት መስመር ተጫዋች ሌላኛው የብራዚል የፊት መስመር ተጫዋች ሮድሪጎም ሪያል ማድሪድን በጥር ለቆ ወደ አርሰናል ወይም ቶተናም መሄድ እንደሚፈልግ ፊጀስ ኢንስፓኒሽ ገልጿል። ፊጀስ የተባለው የመገናኛ ብዙኃን የስፔን ገጹ አስነብቧል። ምናልባት ማንችስተር ዩናይትድ ጄደን ሳንቾን በውሰት ላስቶን ቪላ በመስጠታቸው ጋር ተያይዞ በሚቀጥለው ክረምት ተጫዋቹ የዝውውር መስኮቱ ሲጠናቀቅ ነፃ ኤጀንት ወይም ፍሪ ተጫዋች ስለሚሆን በዚህ ከዚህ ጋር በተያያዘ ጄደን ሳንቾን የሚለቁ ማንችስተር ዩናይትዶች ሪያል ማድሪዱን ሮድሪጉን ለማስፈረም እንደሚንቀሳቀሱም ነው በጭምጭምታው በቢቢሲ ጭምጭምታ የተሰማው። በተመሳሳይ ኢንተር ሚላንም የአምቢሴክ የ24 ዓመቱን ጀርመናዊ ተከላካይ ወደ ከዌስታም እና ወደ ይቅርታ የኢንተር ሚላኑ የ24 ዓመቱ ተከላካይ አንቢሳክ ወደ ቶተናምና ዌስትሃም ወደ ፕሪሚየር ሊጉ ክለቦች ሊመጣ እንደሚችልም ጋዜጣ ዴሎ ስፖርት አስነብበዋል። የጣሊያን ገጹ ማለት ነው። በዚሁ መሰረት ሌላኛው ደግሞ ክሪስታል ፓላስ እና ጁቬንቱስ የክሪስታል ፓላስ እና ጁቬንቱስ ጁቬንቱስ የቅርታ ተመልካቾች የክሪስታል ፓላስ እና ጁቬንቱስ ተጫዋች ለማስፈረም እየተንቀሳቀሱ ነው ኢንተርሚላን እና ጁቬንቱስ የክሪስታል ፓላሱን ተጫዋች ለማስፈረም እየተንቀሳቀሱ ይገኛል ይሄውም ኤታን አኬን ነው ለማስፈረም እየፈለጉ ያሉት ኔዘርላንዳዊ ዲፌንደር ማለት ነው እና ከአውት ኦፍ ሳይድ ነው ይህን የዘገበው ማንችስተር ዩናይትድ በተመሳሳይ ለኖቲንጋም ፎረስቱ የመሀል ሜዳ ተጫዋች ኤሌት አንደርሰን በጃንዋሪ ወደ ክለቡ ለማምጣት ማሰቡ ተነግሯል። ማንቸስተር ዩናይትድ ቅድም እንዳነሳሁላችሁ በቀጣዩ ክረምት ተጫዋች ለማስፈረም የመሃል ሜዳ ተጫዋች እና የተከላካይ ክፍል ተጫዋች ለማስፈረም ማሰቡ ነግሬያቸዋለሁ። ከዚሁ ጋር በተያያዘ በውሰት ግን በጥር ወር ለማስፈረም አቅዱና ሊያስፈርመው ማንቸስተር ዩናይትድ ወደ ኦልድ ትራፎርድ መዳረሻውን ሊያደርግ ካሰበው ተጫዋቾች ውስጥ ኤሊዮት አንደርሰንን የመሃል ሜዳ ተጫዋች አድርጎ አስቦታል። ተጫዋቹ ትልቅ ይሁን እንጂ በጣም ጠቃሚ እንደሚሆንላቸው እድሜው ገፋቢልም ቢልም በጣም ጠቃሚ ተጫዋች ነው ብሎ ማንቸስተር ዩናይትዶች እንደሚያሰቡ ቲም ቶክ ነው የዘገበው። እንግዲህ ወደ አርሰናል ቤት ተመልሰን እንመጣለን። አርሰናል የማርቲን ኦዲጋርድን ውል ለማራዘም ማሰቡን የተነገረው የ26 ዓመቱን የመሃል ሜዳ ሞተር ባለተሰጠ ተጫዋች በጉዳት በዚህ ውድድር ዓመት ብዙ ለአርሰናል ባያገለግልም ነገር ግን ተጫዋቹን በአርሰናል ለማቆየት አርሰናል እንደሚፈልግ ተጫዋቹ ወደ ባርሴሎና ይሄዳል የሚል ጭምጭምታ ቢኖርም አርሰናል ግን ተጫዋቹን ለማቆየት ማቀዱን አሁንም መረጃዎች ያሳያሉ። ኔዘርላንዳዊ የሊቨርፑል ተከላካይና አምበል የቨርጅል ቫንዳይክ ወደ ሪያል ማድሪድ ለማምራት ያለፈው ክረምት ላይ ማሰቡ ተነግሯል። ሊያመራም እንደሚችል እና ወደ ሪያል ማድሪድ ሊቀላቀል ይችላል ተብሎ እድል እንደነበሩ ተነስተዋል። በቀደም ከሪያል ማድሪድ ጋር በነበራቸው ቻምፒየንስ ሊግ ጨዋታ ነው ይሄ መረጃ የተነሳው። ትላንት ምሽቱ በነበረቸው ቻምፒየንስ ሊግ መነሻ እሱ ወደ ሪያል ማድሪድ ኮንትራትም ቀርቦለት እንደነበር ተነስተዋል። አስ ነው ይህን መረጃ አስነበበ። አሁንም ወደ እንግሊዝ ፕሪሚየር ሊግ መረጃዎች ነው እንትናችን፣ የዕለታዊ መረጃችን የሚያስደስት ሌላኛው ቅኝት ኤቨርተን ዊል ኖት ሴል ይለናል። በሰባ ሚሊዮን ፓውንድ ጄራርድ ብራንስዌትን ዌዝትን አለ መሸጥን እንደማይፈልግ በጃንዋሪም እንደማያስወጣው ተናግሯል። ማንችስተር ዩናይትድ የ23 ዓመቱን ተከላካይ ለማስፈረም ጥያቄ አቅርቦ ነበር። ነገር ግን በክረምት የዝውውር መስኮት መስኩት እስከ ሰባ ሚሊዮን ፓውንድ አውጥቶ ሊያገኘው እንደሚችል መረጃዎች እያሳዩ ነው። ቲምቶክ ነው የዚህ መረጃ ባለቤት። በመጨረሻ ከቢቢሲ የጭምጭምታ መረጃችን የምናነሳው መረጃ ደግሞ ሌላኛው የምናገኘው መረጃ የቀድሞ የማንችስተር ዩናይትዱ አሰልጣኝ ኤሪክ ቴናክ ወልቭስን ይረከባሉ ተብለው ስማቸው ከተነሱ አሰልጣኞች መካከል አንዱ መሆናቸውን ኤስሲፔን አስነብበዋል። ወልቭስ እንግዲህ በቅርቡ አሰልጣኙን ማባረሩ ይታወቃል። ለእነዚህም ምትክ ይሆናሉ ተብለው ከታሰቡ አሰልጣኞች መካከል የማንችስተር ዩናይት የቀድሞ ተጫዋች ካሪክ ካሪካ አንደኛው ሲሆን ሁለተኛው ደግሞ የማንችስተር ዩናይትድ የቀድሞ አሰልጣኝ ቴንሃግ ናቸው። ቴንሃግ በፕሪሚየር ሊጉ በቅርብ ጊዜ መሰናበታቸው ከኖቲንጋም ፎረስት ይታወቃል። አሁን መልሰው ለአሰልጣኝነት እጩ ሆነው ለወልቭስ አሰልጣኝነት እጩ ሆነ መቅረባቸው ተሰምተዋል። በዕለታዊ መረጃችን እየቀጠለን ነው። ውድ ተመልካቾች ፕሮግራማችንን ላይ ኮሜንት፣ ሰብስክራይብ እና ፎሎ በማድረግ እንድትጋሩ እንጠይቃለን። አሁን ወደ ማንችስተር ሲቲ ቤት እናልፋለን። ስፔናዊ የማንችስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ኤርሊንግ ሃላንድን የመሰለ በእግር ኳሱ ጥራቱ በጣም የበቃ እንዲሁም በስነ ምግባሩ እጅግ ትሁት ተጫዋች ማግኘት ከባድ ነው ሲሉ ተናግረዋል። ባለፉት ሶስት ዓመታት በእንግሊዝ ፕሪሚየር ሊግ ከታዩ አስፈሪ፣ ለተከላካይ አስቸጋሪ፣ እንዲሁም በየጨዋታው ብዙ ጎሎችን የሚያስቆጠር እንደ ኤርሊንግ ሃላንድ ያለ ማንም አልተገኘም ሊባል ይችላል። ሃላንድ በዚህ ውድድር ዘመን በእንግሊዝ ፕሪሚየር ሊግ 13 ጎሎችን ሲያስቆጠር በጠቅላላ ይቅርታ አድማጮች በጠቅላላ አስራ አራት የጎል አስተዋጽኦ ማድረግ ችሏል። እንግዲህ ኤርሊንግ ብራውት ሃላንድ ታዲያ ይህን ሁሉ ዝንፍ ሳይልስ እያሳካ የሚገኘው ሃላንድ ከአሰልጣኙ ትልቅ ሙገሳን አግኝቷል። አሰልጣኙ ከአውሮፓ ቻምፒየንስ ሊግ በፊት በሰጡ አስተያየት ነው ኤርሊንግ ሃላንድን ሲያወድሱ የነበረው። በዚህም አሰልጣኝ ፔፕ ጋርዲዮላ ኖሪያዊን አጥቂ በዚህ ዓመት የቡድኑ አራተኛ አምበል መሆኑን እና ለቡድኑ የተሻለ ነገር የሚያሰቡ እውነተኛ የቡድን መሪ ስሜት ያለው ትሁት ተጫዋች ነው ሲል ገልጾታል። ጋርዲዮላ እንደሚናገረው አንድ ተጫዋች እንዲህ አይነት ችሎታ ተሰጠው ልግስናና ደግነት ሲኖረው የፈለጋችሁትን የፈለጋችሁትን ልትሉ ትችላላችሁ። ሀላንድ ግን የፈለጋችሁትን እንዲያደርግላችሁ ማዘዝ የምትችሉት አይነት ተጫዋች እንደሚሆን አይተናል ሲሉም ስለ ሀላንድ ምስክርነታቸውን ሰጥተዋል። ፔፕ ጋርዲዮላ አክሎም አሰልጣኙ በተለምዶ አጥቂዎች ስለ ጎል ብቻ ነው የሚያስቡት። በእርግጥ ጎል ማስቆጠር አለበት፣ ያ ግልጽ ነው። ነገር ግን እዚህ ብዙ ዓመታትን ለመቆየት ፊርማውን አኑሯል። ይህ ደግሞ ለእሱም ሆነ ለክለቡ ብዙ ነገር እንዲያደርግ የተሻለ እድል ይሰጠዋልም ሲሉ ተናግረዋል። ሀላንድ በዚህ ዓመት በሁሉም ውድድሮች ካደረጋቸው 13 ጨዋታዎች 17 ጎሎችን በማስቆጠር በአውሮፓ ቻምፒዮንስ ሊግም ዛሬ ምሽት የቀድሞ ክለቡ ቦሩሲያ ዶርትመንድን የሚገጥም ይሆናል። አሁንም ጎል ያስቆጥራሉ የሚለው የሚጠበቅ ጉዳይ ነው። ነገር ግን ሀላንድ አሁን እያሳየ ባለው ግስጋሴ የተነሳ በዘንድሮ ዓመት የጎልደን ጎል አስቆጣሪውን ከፍተኛ ግብ አስቆጣሪ ሆኖ የፕሪምየር ሊጉን ውድድር እንደሚጨርስ ይገመታል። ቀጥሎ ደግሞ የምንሄደው ወደ ኖቲንግሃም ይሆናል። የእንግሊዝ እግር ኳስ ማህበር ክሪስታል ፓላስ በኖቲንግሃም ፎረስት ላይ ፈጥሮታል ባለው አላስፈላጊ ነገር ክስ መስርቷል። ክሪስታል ፓላስ ደጋፊዎቹ የኖቲንግሃም ክለብ ባለቤት ኢቫንጀሎ ሜርናኪስ በአማካይ ሞርጋን ጊብስ ዋይት ላይ መሳሪያ መደቀናቸውን የሚጠቁም ምስል ወይንም ባነር ይዘው ስታዲየም በመግባታቸው በእንግሊዝ እግር ኳስ ማህበር ክስ ተመስርቶበታል። ክለቡ ባሳለፍነው ነሐሴ ወር በሰልኸርስት ፓርክ አንድ ለአንድ ሲለያይ ነበር። ደጋፊዎች ይህንን የጽሁፍ ሰሌዳ ይዘው የገቡት የፓላስ ደጋፊዎች የክለቡ ባለቤት በጨዋታ ማጨበርበር፣ በህገ ወጥ መድሃኒት ዝውውርና በሙስና እንደሚሳተፉ ለማሳየት ባነሩን ይዘው መግባታቸው በወቅቱ ተነግሯል። የደቡብ ለንደኑ ክለብ ፓላስ ደጋፊዎቹን አልገሰጸም፣ ትክክለኛውን ጸባይ እንዲይዞ አላደረገም በሚል ነው ክስ የተመሰረተበት። የእንግሊዝ እግር ኳስ ማህበር ክሱን በቀጥታ ከባነሩ ጋር ባያገናኘውም ስታዲየም ውስጥ የሚተላለፉ መልክቶች ላይ ቁጥጥር እንደሚያደርግ ቢቢሲ ስፖርት ዘግቧል። የባለፈው ዓመት የፌ ዋንጫ አሸናፊው ክሪስታል ፓላስ በአውሮፓ እግር ኳስ ማህበር በአንድ ባለቤት የሚተዳደሩ ክለቦች በተመሳሳይ ውድድር መሳተፍ አይችሉም በሚለው ከኤሮፓ ሊግ ወደ ኮንፈረንስ ሊግ እንዲወርድ መደረጉም ይታወሳል። ክሪስታል ፓላስ ለቀረበበት ክስ እስከ መጪው ማክሰኞ ድረስ መልስ እንዲሰጥ ቀን ተሰጥቶታል፣ ቀጠሮ ተሰጥቶታል። እንግዲህ ክሪስታል ፓላስ የተከሰሰበት ኖቲንጋም ፎረስ በአመቱ ሶስት አሰልጣኞችን በማሰናበት የሊጉ አነጋጋሪ ክለብ ሆኖ ቀጥሏል። አሁን የያዙት ሾንዳች ወደ አሸናፊነት ክለቡን ከማንችስተር ዩናይትድ ጋር አቻ በመውጣት ክለቡን ወደ አሸናፊነት እንደሚያመጡት ታምኖባቸዋል። ውድ ተመልካቾች ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር ፕሮፋይል ነክና በቀጥታ ስርጭቶቹ እየደረሰ ይገኛል። ለአሁን በዛሬ ቀጥታ ስርጭት ጉዳያችን ወደ እናንተ የደረስንበት ጥንቅር የዕለታዊ መረጃዎችን እያስቀኛችሁ ይገኛል። ፕሮግራሙ ላይክ፣ ሼር፣ ኮሚኒቲ ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉ እናንተን ፉትቦል ማዕድን በተለያዩ አማራጮች ዩትዩብ፣ ፌስቡክ እና ቲክቶክ እንድታገኙት እንጠይቃለን። እውቁ ሳንሲሮ ስታዲየም የመፍረሱ ነገር ተረጋግጧል። በዛሬው የተሰማው መረጃ አንደኛው ይሄ ነው። ኤሲ ሚላን እና ኢንተር ሚላን ለ78 ዓመታት በጋራ የተጠቀሙበት ግዙፉ ሳንሲሮ በአዲስ ሊተካ መሆኑ ነው ይፋ የተደረገው። ንብረትነቱ የሚላን ማዘጋጃ ቤት የሆነው ስታዲየም በይፋ መግዛታቸውን እንዳጠናቀቁ ያሳውቁት ሁለት ክለቦች በአዲስ ስታዲየም የመተካት እቅዳቸውንም አሳውቀዋል። 75800 ተመልካቾችን የሚያዝ አቅም ያለው ሳንሲሮ 71000 ተመልካቾችን የሚያዝ በሚችል አዲስ ስታዲየም እንደሚቀየር ሁለቱ ክለቦች ከስምምነት ላይ ደርሰዋል። ግንባታው ተጠናቆ ስራ ከጀመረ 99 አመቱ ላይ የሚገኘው እውቁ ስታዲየም ኤሲ ሚላን እና ኢንተር ሚላን በ173 ሚሊዮን ፓውንድ ገዝተው ቦታውን የራሳቸው ማረጋገጫ አግኝተዋል። አዲስ ይገነባል ተብሎ የታቀደው ስታዲየም የሚያዝ አቅሙ ከነባሩ ሳንሲሮ ስታዲየም በ4 ሺ ያነሰ ሲሆን ዲዛይኑ በሰር ኖርማን ፎስተር እና ዴቪድ ማኒክ የተነደፈ መሆኑ ይፋ ተደርገዋል። የስታዲየሙ አሁና ገጽታ የአውሮፓ እግር ኳስ ማህበርንም ይሁን የፊፋ ደረጃ ለማሟላት ብዙ ነገሮች የሚጎድሉትና በአግባቡ የታደሰ ለመሆኑ ሁለቱ የሚላን ከተማ ክለቦች አሁንም በጋራ ሆነው አዲስ ስታዲየም ለመገንባት እንዲገደዱ አድርጓቸዋል። ሳንሴሮ የሚፈርስበትና የአዲሱ ስታዲየም ግንባታ የሚጀበርበት ቀን ግን ወደፊት ይገለጻል ተብሏል። ውድ ተመልካቾች ፉትቦል ማዕድ በዕለታዊ መረጃዎች ወደ እናንተ እየደረሰ ነው። በመጨረሻም የክረምቱ ምርጡ ፈራሚ ዣካ ይሆን ይሆን የሚለውን መረጃችንን በፕሮፋይል ነክ ጥንቅራችን አስደምጠናችሁ የዛሬ ምሽት የቀጥታ ስርጭት ፕሮግራማችንን እንቋጫለን። አልሸነፍ ባይነቱ ይበልጥ መለያው የሆነው የቅድሞ አርሰናልና የባየር ሌቨርኩሰን አማካኝ ግራኒት ዣካ በውድድር ዓመቱ በሰንደርላንድ ምርጥ ጊዜያትን እያሳለፈ ይገኛል። የክረምቱ ምርጡ ፈራሚ እየተባለም እየተወደሰ ነው። ለሰሜን ለንደኑ ክለብ አርሰናል ሰባት ዓመታት ያህል በጥሩ ብቃት በማገልገል ለአውሮፓውያን አቆጣጠር በ2023ኞቹን ለቆ የጀርመኑን ክለብ ባየር ሌቨርኩሰንን የተቀላቀለው ስዊዘርላንዳዊ አማካኝ ግራኒት ዣካ በቡንደስሊጋ ምርጥ ሁለት ዓመታትን አሳልፎ ባሳለፍነው ክረምት በድጋሚ ወደ ሊጉ ፕሪምየር ሊግ መመለሱ አይዘነጋም። ዣካ በበርካታ ክለቦች ቢፈለግም ሳይጠበቅ ወደ የተመለሰው እና በርካታ የዘውሮችን ለፈጸመው ሰንደርላንድ በ13 ሚሊዮን ፖንድ ፈርሟል። አስደናቂ የሚባል የውድድር ዓመትንም ከጥቋቁር ድመቶቹ ጋር እያሳለፈ ይገኛል። መሸነፍን የሚጠላው የመሪነት ስሜት የተላበሰው አይደክሚው አማካይ ግራንድ ዣካ ሰንደርላንድን በአምበልነት በመምራት ላይ የሚገኝም ሲሆን ክለቡም በፕሪምየር ሊጉ ክስተት ከሆኑ ክለቦች መካከል በቀዳሚነት እየተጠራ ነው። አራት ግቦች ላይ ቀጥተኛ ተሳትፎን ያደረገው የስላሳ ሦስት ዓመቱ ዣካ በሰንደርላንድ ከሳምንት ሳምንት እያሳየ በሚገኙ አስደናቂ ብቃት ከክረምቱ ምርጥ ፈራሚዎች መካከል ቀዳሚ ነው እየተባለ ይገኛል። ይህም አሁንም ከፍ ባለ ደረጃ የመጫወት አቅም እንዳለው ማሳያ ነው። በአሰልጣኝ ሪስ ለብሪስ የሚመራው የፕሪሚየር ሊጉ ክስተት ሰንደርላንድ ካደረጋቸው ያለፉት አስር ጨዋታዎች 18 ነጥቦችን ሰብስቦ በደረጃው ሰንጠረዣ አራተኛ ላይም ተቀምጧል። ሰንደርላንድ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በስታዲየም ኦፍ ላይት የሊጉ መሪ አርሰናልን የሚያስተናግድ ሲሆን በዚህም የቡኑ አምብል ግራንድ ዣካ የቀድሞ ክለቡን በተቃራኒ ይገጥማል። በዚህም ጨዋታው ከወዲሁ ተጠባቂ እንዲሆን አድርጎታል። ውድ ተመልካቾች፣ ፉትቦል ማዕድ በእግር ኳስ አጫጭር መረጃዎቹ በዕለታዊ መረጃዎቹ ወደ እናንተ የደረሰበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ እንጠይቃለን ሰላም